በጣም የምትወደድ ልጅ ነች። እውነቱን ለመናገር ቤዛ ምንም ለመወደድ ምንም የሚያንሳት ሰው አይደለችም። አሁንም ሆነ በኋላም ከእሷ ከቤዛ ጎን ነኝ። አሁንም ቢሆን እኔ ከአንቺ ጎን ነኝ። አንተ እንደዚህ ጭንቅላት ተዘግቶ መክፈት ካልቻልክ እኔ እንዳንተ ሆኜ ልቀር አይደለም። የሚያጣላን ነገር የለም። ከሷ ጋር ሚስጥር አለ። የደበቃችሁት ነገር አለ። በጣም እየከፈትከኝ። እሺ ሲጀመር ማለት ነው እነሆ ማለት ሚስጥር ወይም ነገር ባይኖር የሰማሁ ነገር ባይኖር። ሰላም ሰላም፣ ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። ቆይታችሁ እንዴት ነበረ? እኛ ጋር ምንም አይልም ያው ሰሞኑን የተፈጠረ ያለው ነገር ሁላችንም እናውቃለን፣ አይተናልም ሰሞኑ ትንሽ ደስ አይልም ያለው ነገር በጣም ያስጣላል። እዚህ ያለው ነገር በተለይ ደግሞ ያው ኤፍሬም እየሆነ ያለው ነገር በጣም ነው የሚያስጠላው። በጣም ደስ ዛሬ ንግግር ላበዛባችሁ ወይም ልጨቃጨቅ አይደለም የመጣሁት። በቃ ያለው ነገር በጣም ስለደበረኝና እውነቱን ማውራት ስላለብኝ ነው የመጣሁት። በተለይ ኤፍሬም ላወራችሁ ነው ማለት ኤፍሬም ምን እያሰበ እንደሆነ ግን ያው አሁን አብረን አይደለም የሚያደርገው፣ እና ኤፍሬም አሁን በዚህ ሰዓት በጣም ማይሆን ጸባይ አምጥቷል፣ የሚያስጠላ ጸባይ አምጥቷል ምናምን ነገር እኔ ምንም የሚያደርጉት ነገር የለም። ትናንትና ከቪዲዮም በኋላ ራሱ ማይሆን እንትን ውስጥ ገብተን ነበርና ቪዲዮ ተሰርቶ ከተለቀቀ በኋላ ራሱ ሌላ ሌላ ግጭት ውስጥ ገብተን ነበር። በቃ ይሄ ያንተ ስራ ነው ምናምን እኔ ምንም አላደርኩም። በቃ እኔ ያልኩት አንድ ነገር ቢኖር ቤዛ እውነት አላት ነው ያልኩት። ይሄ ደግሞ ምንም የሚያስገርም ነገር አለ። እውነት አላት ማለት እኔ ያለ የነበረችበት ሁኔታ አላየሁም ግን ልንረዳት ይገባል፣ እንደ ጓደኛ የነበረችበት ሁኔታ እኛ አናውቅም። ስለዚህ ልንረዳት ይገባል ነበር ያልኩት። እሱ ደግሞ አንተ ምን ቤት ነህ፣ አንተ ከእኔ ምን አውቀህ ነው የምትረዳት እሷን ምናምን ነገር፣ ጭራሽ ነገሩን ወደ ሌላ ነገር ወሰደው ማለት ነው። እኔ ወዴትም ውሰደው ወዴትም፣ ብቻ ቤዛ ልንረዳት ይገባል ያልኩት። ቤዛ የነበረችበት ሁኔታ ያስታውቃል፣ የሆነ መጥፎ ሁኔታ ውስጥ እንደነበረች ወይም የሚያስጠላ ዲፕሬሽን ውስጥ እንደነበረች ያስታውቃል። በቃ ከሆነ አይደለም እኛ እናንተም ታውቃላችሁ። ካላት እንትን አንፃር ማለት ነውና ያንን አይቺ ነው ልንረዳት ያልኩት። እሱ ደግሞ ይሄን ሊረዳ አልቻለም። አንተ ተረዳህም አልተረዳህም፣ እኔ ካረኩት ነገር አልተጸጸተም። አሁንም ቢሆን አልተጸጸተም። በቃ ልንረዳት ይገባ ይገባል ይሄ የሚያጨቃጭቅ ጉዳይ አይደለም እና አንተ በዚህ ልክ ደግሞ እንደዚህ ሙጭጭ ማለት በጣም ነው የሚያስጠላው። በቃ ሰው ነው አይደል? የሰው ልጅ ምንም ችግር ሊያጋጥም ብዙ ነገሮች ሊያጋጥሙ ይችላሉ? ጓደኛዬ ነህ ወንድሜ ነህ፣ ከማንም በላይ እኔና አንተን እንተዋወቃለን ከማንም በላይ ማለት ነው በዚህ ልክ ደረጃ ስንጣላ ስንጨቃጨቅ አያምርብንም፣ ያስጣላል። እውነቱን ለመናገር እንደዚህ ወጥቼ ሚዲያ ላይ የምናገረው በቃ የሚቆም ነገር ስላሉ ነው። ይሄ ውስጥ እራስ በራሳችን መፍታት ያለብን ነገር ስለማንፈታው ነው እና የቤዛን ጉዳይ ደግሞ እንደቀላሉ ልንወስዱ አንችልም። ምክንያቱም በቃ እቺ ልጅ አንተ ብላ መታለች፣ ከብዙ ቆይታ በኋላ ከጠፋችበት መታለች። ከመረዳት ይልቅ አንተ ሌላ ነገሮች እንትን እያልክ ስለሆነ ይሄ እንደጓደኛን ይቃወማለሁ። ዝምም አልልም፣ የፈለከውም ነገር በል። ስትጠራጠር የነበረው ሌላ ነገር ነው። አንተ ሌላ ነገር፣ አንተ ምንድነው? ምን አገባህ አንተ? ምን ቤት ነው ወይስ ሌላ ነገር ነው? አንተ የፈለከው ጉዳይ አይደለም። እኔ ሰው ነኝ፣ የሰው ልጅ ነኝ። መረዳት ቢልቅ እረዳለሁ። አንተ እንደዚህ ስላልክ ስላላልክ አይደለም። ሌላው ደግሞ ስለ ቤዛ አንዳንድ ነገር ልበላችሁ። ቤዛ ማለት እንጃ፣ ምናልባት እናንተ መታየም ቪዲዮ ላይ ብቻ ሊሆን ይችላል። ከዛ ቤት የነበረን ግንኙነት በጣም በጣም ጥብቅ ነበር፣ በቃ ቀን በቀን እንደተገናኘን ቀን በቀን እንትን እንዳለ ብዙ ጊዜያቶችን ደስ የሚሉ ሰዓቶች አሳልፈናል። እንደ ጓደኛ ማለት ነው፣ ሶስታችንም ቢሆን እና በጣም ደስ የምትል ልጅ፣ ብዙ ብዙ ሰዓት ዝምታ የምታበዛ ነች። ነገሮችን በመቅበጥ አይደለም የምገልጸው፣ ዝምታ የምታበዛ ሰከን ያለች ሰው ነች፣ በባህሪዋ ማለት ነው። እና ብቻ ስለ ቤዛ እንደዚህ አውርቼ አልጠግብም። በጣም ደስ የምትል ልጅ ነች። በጣም በቃ ቤዛ ማለት አላቅም እኔ፣ እናንተ ታውቃላችሁ። በቃ ስለ ቤዛ ማውራት ብዙ አያስፈልገኝ ይሆናል። በጣም የምትወደድልኝ ነች። እውነቱን ለመናገር ቤዛ ምንም ለመወደድ ምንም የሚያንሳት ሰው አይደለችም። ደስ ምትል ሰው ልጅ እና በቃ ብቻ አላቅም እኔ ስለ ቤዛ ማውራቱን አላቅም። ያለችበት ሁኔታ ልንረዳት አልቻለም እንጂ ትልቅ ቦታ ትልቅ ነገር ውስጥ እንደነበረች ያስታውቃል። የሆነ ትልቅ ችግር ውስጥ እንደነበረች በጣም ያስታውቃል ቤዛ እና ያንን ሁሉ ለመረዳት ነው እኔ ሞክራለሁ። እኔ ቻልኩ። ከሷ ጎን ነኝ። አታስቡ አሁንም ሆነ በኋላም ከሷ ከቤዛ ጎን ነኝ። የምነግራችሁ ነገር ቢኖር ቤዛ ማንም የለኝም ከጎኔ ኤፍሬም ብዙ የሚረዱት ጓደኞች አሉ፣ እኔ ግን ማንም የሚረዳኝ የለም ስትል ነበር ትናንትና ቪዲዮ ላይ ታችሁ ከሆነ እውነቱን ለመናገር እውነቷ ነው። ኤፍሬም የሚረዳው ሰው በጣም ብዙ ነው፣ ከኔም ጭምር በጣም ብዙ ሰው ነበር ኤፍሬም የሚረዳው። እሷ የሚረዳ ሰው ግን ማንም አልነበረም ከጎኗ። ምናልባት ሴት ልጅ ነች ብዙ እንትን ሊያስፈልጋት ይችላልና አሁን የተረዳሁት ነገር ቢኖር ከኤፍሬም ይልቅ ማለት መተባበር ያለብኝ ለቤዛ ነው። ማገዝም ያለብኝ ለቤዛ ነው። ምክንያቱም ኤፍሬም እንጃ ተጎዳሁ የሚለውን አክልም ቤዛ ከእሱ የበለጠ ተጎድታለች እንጂ ያለችበት ሁኔታ አናቅም። ምክንያቱም የሆነ ችግር ውስጥ እንደነበረች በጣም ታስታውቃለች። ነገር ስራዎቿ ሙሉ አይታችሁ ከሆነ በጣም ነው የሚያስታውቀው። በቃ ያንን ሰው ነኝ፣ እንደጓደኛ ለሱም ለሷም እኩል ጓደኛ ነኝ። ምናልባት ከእሱ ጋር ሞር የቅርብ ጓደኛ ሊሆን ይችላል፣ ግን እሷ ደግሞ በዚህ ሰዓት የበለጠ ቤዛ የሚያስፈልጋት ጓደኛ። ስለዚህ ኤፍሬም በዚህ ልክ እንትን ማለቱ በጣም አስገርሞኛል። ግን እኔ እንትን አይደለም ማለት ያ ነገር በቂ ላይሆን ይችላል። እንደ ለቤዛ እንትን ለማለት ሌላ ነገር ኑሮ ካልሆነ በስተቀር ቤዛን ለመረዳት ያናክል። እሷ ስለጠፋች ብቻ አሳስቡት አይመስለኝም። ኤፍሬም ምናልባት ሌላ ያሰበው ነገር ካለ አላቅም። ግን ስለዚህ አሁን መረዳት ያለብኝም ቤዛን ሳስበው እናንተም አይታችኋል፣ ስትናገሩም ነበር ቤዛ የነበረችበት ሁኔታ እናንተ አውቃቸዋል ያው እሷ መናገር የማትፈልገው ነገር እንዳለ ግልጽ ነው። አንዳንዴ ደግሞ የሰው የራሱ የሆነ ምስጥር አለው። መና ማውጣት ማይፈልግ መድገም ማይፈልገው እንትን ታሪክ አለ እና አሁን እየጸጸተኛ ያለው እንደውም ያን ነገር ተናገሪ ተናገሪ በማለታችን በጣም እየጸጸተኝ። ምክንያቱም የሰው ልጅ ነች፣ የሆነ መናገር የማትፈልገው የሆነ ነገር ሊኖር ይችላል። ያንን ነው መረዳት ያቃተል። እና አሁን ካረፈደም ቢሆን የገባኝ ነገር አለ። በቃ እሷን ለመረዳት በቂ ነው ብ ነው ማሰው ኤፍሬም ከቪዲዮ በኋላም ስንጨቃጨቅ ነበር። አንተ ማን ስለሆንክ ነው ከኔ በላይ የምትረዳት? አንተ ማን ነህ? ይሄ እኔ ጉዳይ አይደለም። ማንም ማንንም ስለሆንኩ አይደለም። አንተም ጓደኛ እንደሆነች እኔም ጓደኛ ነበረች። ብዙ ነገር አሳልፈናል። በጣም ደስ የምትልልኝ ቤዛ ማለት እኔ እንጃ፣ ስለ ቤዛ አውርጅ አልጠግብም። በጣም በቃ በጣም ደስ የምትልልኝ ዝምታ የምታበዛ ብዙ ጭቅጭቅን ነው የማትወድ ልጅ ነች። ዝምተኛ ልጅ ነች። እና ታውቃላችሁ፣ እናንተም በቪዲዮ ረጋ ያለች ሰው ነች። ብዙ መቅበጥን ማያምራት አይነት ሰው ነች። ዝምታ የምትመርጥ ሰው ነች እና ብዙ ሰዓት ዝምታ ዝምታ የሚያበዛ ሰው ይጎዳል። እና ያው እየመጣች ነው ቤተሰብ እንዳጋጣሚ ነው እና በዚሁ ለነገራችሁ የምፈልገው ነገር ቤዛን ልንረዳት ይገባል፣ ከእናንተም ጭምር እኔ ዝግጁ ነኝ ሰው ለመርዳት። ምናልባት ኤፍሬም ሌላ ነገር አስበህ ሊሆን ይችላል። እንደፈለክ የፈለግከውን ማሰብ ትችላለህ። እንደ የፈለግከውን ማሰብ ትችላለህ። አንተ ወንድ ነህ፣ እሷ ሴት ነች። ሱ መርዳት ያለብኝ ምሷል መታለች ቢስ ደህና ነሽ ማለት ሰላም ነው አይደል? ደህና አለን። ዛሬም ካሜራ ይዣለሁ እንዳይደብርሽ። አዎ ደህና ነኝ እኔ እና ሁሉ ሰላም ነው። ዛሬም ደግሜ ጠራሁሽ እና ቅርብ እንዳይልሽ ለምን እንደ ጠራሁሽ ይገባሻል መቼም። ምክንያቱም ሰሞኑ ያለንበት ሁኔታ የሚታወቅ ስለሆነ እና ትላንትና የሆነ ቪዲዮ ተለቆ ነበር እና በዛ መሀል ተናደሽና በጣም ትንብረሽ ነው ሁላ የምትመለሽም አልመሰለኝም ነበር። እሰየው አንድ ነገር ነው። ግን እሷቱ በጣም ትተናደሽ ኮይ ነው እሱማ። እኔም በጣም አይኑ ይቅርታ መጠየቅ አስፈልግሽ ይሆናል ነበር ማለት ማይሆን ማለት እኔ ማላቆ ፍሬም እየሆነብኝ ነበር፣ በጣም ጭቅጭቅ እያበዛ ነበር ምናምን ነገር። ለዛ ሁሉ ያው በጣም ይቅርታ ምክንያቱም እኛ ሳንረዳሽ ብዙ ሄደሻል። እንደ ጓደኛ አልተረዳንሽም። ብዙ ማረግ ምን ችለው ነገር ነበር ግን ያንን አላረግንም። እንደ ጓደኛ በጣም ይቅርታ፣ እኔ በራሴ ስም በጣም ይቅርታ ጠይቅሻለሁ። ከዚህ በኋላ ግን አንድ ነገር ነው የተማርኩት፣ ምክንያቱም አንቺ የራሴ የሆነ ምስጥር አለሽ የራስሽ የሆነ አለመናገር መትፈልጊው ነገር አለ። ያ ነገር እኔ ቁይቼ ቢሆን ተረድቼሻለሁ ማለት መናገር አለመናገር የራስሽ መብት ሆኖ ሳለ ከዚህ በኋላ እኔ ካንቺ ጎን ነኝ ማለት በምንም ነገር ቢሆን እንደ ጓደኛ በእውነት አመሰግናለሁ። እንደ ጓደኛ የምረዳኝ ሰው ራሱ ማግኘት ለኔ ትልቅ ነገር ነው። አመሰግናለሁ ለዚህ። አዎ ይህንን ነው። በጣም ማለት የነበረሽበት ሁኔታ ያስታውቃል። ማለት የሆነ እንትን የሚያስጠላ እንትን ውስጥ እንደነበርሽ ግልጽ ነው። አሁንም ቢሆን እኔ ከአንቺ ጎን፣ እኔ ከሱ ጋር ትንሽ ተደባብረናል። ያለንበት ሁኔታ ደስ አይልም። ተጣልተናል ባይባልም ተደባብረናል። ያለንበት ያው ባንቺ ነው። አንተ ከኔ በላይ ልትረዳታችልም፣ አንተ ማንስሉ ምናምን የሚል ነገር መጣና ትንሽ አጨቃጨቀ። ያ ነገር ክፍተት አይፈጥርም። ማለት እኔ አንቺን ማገዝ ካለብኝ በምንም በኩል አግዝሻለሁ፣ ከጎንሽ ነኝ። ከዚህ በኋላ ያለሽን ሚስጥር አውጪ፣ ያለሽበት እንትን ብዬሽ አስጨንቅም። አንተ ግን አንተም የኔን እንትን ብትቀባል ደስ ይለኛል። ምክንያቱም በግድ እየጨቀጨካት ያለውን ነገር አውጪ፣ ምንድን ነው የጠፋሽበት ምክንያት? እንደ እኔ በጊዜ ብትረዳት ላንተ ጥሩ ነው ብዬ አስባለሁ። በቃ እሱ መረዳት አይፈልግም፣ አይሰዋል። መጨረሻ ላይ ከአንተ ጋር ተጣልቶ ነው የሄደው። እህት እኔ ጋርም በኋላ እሱ ጋር ማስረዳት አልደክምም። እሱ ጭራሽ ልረዳኝም ሀሳብም የለውም። እንትን ማለት ከጓደኛ ጋር እንድጣላ አልፈልግም። ከእኔ በላይ ትቀራል። ከእኔ ጋር አልተጣላም፣ ከእኔ ጋር እኮ አልተጣላም። ማለት መደባበርና ምናምን ነገር ነው እንጂ አልተጣላም። መደባበር ካለብህ ሰው ነኝ፣ እሱም ሰው ነው። መረዳት ያለበት ነገር እንዲረዳ ሞከርኩኝ አልቻለም፣ እንጂ በኔ ባንቺ ምክንያት ተጣላን አልተጣላን አይደለምና፣ ማሰብ ያለብሽ ያን አይደለም። ቤዛ ባንቺ ምክንያት እንጣላን ብቻ አንቺ የነበርሽበት ሁኔታ ማስረዳት ነው የምፈልገው፣ እንዲረዳ ነው የምፈልገው። ያንን ካልቻልክ ደግሞ ምንም አይመለከተኝም። ምን ስለተረዳኸኝ በጣም ነው የማመሰግነው። ማለት በዚህ ሰዓት በጣም የሚረዳኝ ሰው ያስፈልገኝ ነበር፣ እና አንተ በጣም ተረድተኸኛል እንደ ጓደኛ በጣም ነው የማመሰግነው። ያለው ሰው ነው ምንም አይደለም። በላይ የምረዳኝ ሰው ነው በጣም ነው ማለት መደገፍ ያለብኝም ሰው ብቻ ነው የደገፍኩት እንጂ ጓደኛዬ ስለሆነ በጣም ስለምቀርበው አብሬው ስለምኖር አይደለም። በቃ በቆይታ ማለት የገባኝ ነገር አለ እኔ ሰላም ነው። እንዴት ነው? አሉ አለ። በመጀመሪያ ስላስቸገርኩ ይቅርታ፣ ስላስቸገርኩ ይቅርታ። እሺ ያው ዛሬም ለምን እንደጠራሁ ግልጽ ነው። ማለት ተደባብረነት ባንጣላም እየነግድኳት ነበር ትንሽ ክፍተት ተፈጥሯል። ወደ እና እና አሁን እንደዛ ነገር ጨቀጭቅል እንጨቃጨቅ አይደለም። የሚጠራው ከኔ የመጨረሻ ውሳኔን ላሳውቅ ነው። ማለት አንተ እንደዚህ ጭንቅላት ተዘግቶ መክፈት ካልቻልክ እኔ እንዳንተ ሆኜ ልቀር አይደለም። እኔም የራሴ ውሳኔ ውሰናል። በቃ እሷን መረዳት አልቻለሁ። ስለዚህ አንተ መረዳት ካልቻልክ እኔ እረዳታለሁ። አንተ ጓደኛዬ እንደሆንክ ሁሉ እኔ እሷ ጓደኛ። አንተ ጭንቅላትህ ከተዘጋ የእኔም ጭንቅላትህ የተዘጋ ነው። አታረፈ ሰደበኝ። ካሜራ ደቅነህ እንድትሰድበኝ አልፈልግም። ከዚህ በላይ ስድብ እኮ የለም። ሰው ልጅ በመጀመሪያ አንተ ማንኛውም ሰው መረዳት የምትችለው ምንድን ነው? አንተ ለምሳሌ እኔ የሆነ ነገር አጋጠመኝ። ሲያጋጥመኝ እኔን መረዳት የምትችለው በምንድን ነው? አንተ ባየሁት ነገር ነው። ምንድን ነው ያየኸው? እኔ ቤዛ ጋር ያየሁት ነገር አለ። አንተ ማየት ካልቻልክ እኔ አይቻልም ማለት ነው። ያየኸው ነገር አንተ፣ ምንም ማየት እኮ አይጠበቅብህም። አንተ ተረት አድርጎት ጭንቅላት ደፍነው ነው እንጂ ተረት አድርጎት በገገማ አታስብሽ። ምንም እሱን አይመለከትም። እሱን አንተ አይመለከትም ምንም አይመለከትም ነው። ከኔ በላይ አሳቢ፣ ከኔ በላይ ለሷ ተቆርቋሪ አትምሰልሽ። እዚች ጋር ከመሰልክ ታዲያ ምን ነው? ማንም መንገድ ዘጋብኝ እዚች ጋር

እውነታውን ከእንትን ከማለት እውነታው ምንድን ነው? አንተ እውነታው እውነታውን ብሎ፣ እሺ ንገረኝ አንተ እኮ ከመጨቃጨቅ ይልቁጭ ብሎ ማውራት ነው የሚቀለው። መጨቃጨቅ ምን

እንደዚህ ማስማማት የለም። ቤዛ እንደዚህ ማስማማት የለም። ሲያስማማ እንደዚህ ያስማሙት። አንተ ስለ በቃ አመሰግናለሁ። አሁን ባትገባ ደስ ይለኛል። ነው የማልገባው እዚህ

ኦኬ አፊን እንድከፍት እያደረክኝ ያለው አንተ ነህ እኮ። አትክፈት በዚህ ልክ አፊን እንድከፍት

በህዝብ ፊት አለ የሚናገረኝ፣ አልኩት። ገብቷል። እስከ ዛሬ የጠፋችበት ምክንያት እስከ ዛሬ ይሄ ሁሉ ጊዜ የቆየችበት ምክንያት እኔ ማወቅ እፈልጋለሁ፣ እንደ ጓደኛ። ጓደኛም ነው ምርቷል ይሄ ደግሞ ማደርገው እሷን ስለመውዳትና እሷን ስለማከብራት። ያልክ ያለው ነገር ልንገር አንተ ያልክ ያለው ነገር ማን በጣም

ታረጋጊ ቢዚ፣ ያው ሌላ ነገር ተናግሮኝ እኮ ነው። አይ ቢዚ፣ ችግር የለውም። ሌላ ነገር አላችሁ እና የፈለግኸውን በል። እኔ ቀድሜ ስለተረዳው ሌላ ነገር አለ የሚያስብል ነገር ከሆነ እኔ አይታችኋል። መጀመሪያ እነሱን ለማስታረቅ ነበር የሞከርኩት። አሁን ደግሞ ሌላ ነገር አላችሁ እያለ ነው። እኔ በእሱ ዓለም ማላለም እኔ ጉዳይ አይደለም ማለት። ሰውን መረዳት ባለብኝ ልክ እረዳለሁ። እሷን ስለተረዳው ደግሞ ሌላ ነገር አለ የሚያስብለኝ ከሆነ አዋልኝ እሺ፣ ምን እስኪ ደስ ይበል አለኝ ነገር ጀመረ ነው ከሆነ በኋላ በቃ በቃኝ። አየህ፣ ጋር መጨረሻችን ጥል ነው የሚሆነው ነገር በቃ በኔ ጉዳይ መጣላት ካለብን ከዚህ በላይ እንጣላለን። እኔ ዶ እዚህ ጋር ጭራሽ እኮ ሌላ ነገር እንዳለ አድርጎ እየተናገረች፣ የፈለገውን ያውራ። አንቺ ምን አገባሽ? አንቺ ምንም ነገር እስከሌለሽ ድረስ ምንም ነገር ቢያወራ ጉዳይ አይደለም። እኔን እንደመረዳት በጣም እየጎዳኝ ነው። በኔ ጉዳይ በቃ ብቻ ተይ። ምን የፈለገውን ነገር ያውራ ማለት። ካሜራማን፣ ከፈለክ ፖስተው፣ ከፈለክ አልፖስተው። እኔ በእንደዚህ አይነት ሁኔታ እንደዚህ እያለኝ አልፖስትም እና ብቻ ቤተሰብ በጣም በራሴ ያዝኛለሁ ማለት ኤፍሬም የማላቀው ሰው ነው። የሆነው ሌላ ነገር የተናገረው የፈለከው በል። እኔ ጉዳይ አይደለም አለህ ካልከኝ አለኝ የፈለግ አለኝ ምንም የሚመጣ ነገር የለም።